ኦሪት ዘፍጥረት ምዕራፍ 36 የኤሳው ትውልድ ይህ ነው፣ እርሱም ኤዶም ነው። ኤሳው ከከነአን ልጆች ሚስቶችን አገባ፤ የኬጥያዊውን የኤሎንን ልጅ አዳን፣ የኤዋያዊው የጽብዖን ልጅ ሀናን የወለዳትን አህሊባማን። የእስማኤልን ልጅ የናባዮትን እህት ቤስሞትን። አዳ ለኤሳው አልፋዝን ወለደች ቤሴሞትም ራጉኤልን ወለደች። አህሊባማም የኡሰን፣ የእላምን፣ ቆሬን ወለደች። በከነአን ምድር የተወለዱለት የኤሳው ልጆች እነዚህ ናቸው። ኤሳው ሚስቶችን፣ ወንዶች ልጆቹንና ሴቶች ልጆቹን፣ ቤተሰቡንም ሁሉ ከብቱንም ሁሉ እንስሳዎቹንም ሁሉ በከነአንም የአገር ያገኘውን ሁሉ ይዞ ከወንድሙ ከያዕቆብ ፊት ወደ ሌላ ሀገር ሄደ። ከብታቸው ስለበዛ በአንድነት ይቀመጡ ዘንድ አልቻሉም። በእንግድነት የተቀመጡባትን ምድር ከከብታቸው ብዛት የተነሳ ልትበቃቸው አልቻለችም። ኤሳውም በሴር ተራራ ተቀመጠ። ኤሳውም ኤዶም ነው። በሴር ተራራ የሚኖሩ የኤዶማውያን አባት የኤሳው ትውልድም ይህ ነው። የኤሳው ልጆች ስም ይህ ነው። የኤሳው ሚስት የአዳ ልጅ ኤልፋዝ፣ የኤሳው ሚስት የቤሴሞት ልጅ ራጉኤል የኤልፋዝም ልጆች እነዚህ ናቸው፣ ቲማን፣ ኦማር፣ ስፎ፣ ጎቶም፣ ቄኔዝ። ቲምናም ለኤሳው ልጅ ለኤልፋዝ የጭንገረድ ነበረች፣ አማሌቅንም ለኤልፋዝ ወለደችለት። የኤሳው ሚስት የአዳ ልጆች እነዚህ ናቸው። የራጉኤልም ልጆች እነዚህ ናቸው፣ ናሆት፣ ዛራ፣ ሳማ፣ ሚዛር። እነዚህም የኢሳው ሚስት የቤሴሞት ልጆች ናቸው። የጽቦው ልጅ የአና ልጅ የኢሳው ሚስት የአህሊባማ ልጆች እነዚህ ናቸው። ለኢሳውም የኡስን የእላማን ቆሬን ወለደች። የኢሳው ልጆች አለቃዎች እነዚህ ናቸው። ለኤሳው የበኩር ለኤልፋዝ ልጆች ቲማን አለቃ፣ ኦማር አለቃ፣ ስፎ አለቃ፣ ቄኔዝ አለቃ፣ ቆሬ አለቃ፣ ጎቶም አለቃ፣ አማኒቅ አለቃ በኤዶም ምድር የኤልፋዝ አለቃዎች እነዚህ ናቸው። እነዚህ የአዳ ልጆች ናቸው። የኤሳው ልጅ የራጉኤል ልጆች እነዚህ ናቸው። ናሆት አለቃ፣ ዛራ አለቃ፣ ሳማ አለቃ፣ ሚዛህ አለቃ፣ በኤዶም ምድር የራጉኤል ልጆች አለቃዎች እነዚህ ናቸው። እነዚህም የኤሳው ሚስት የቤሴሞት ልጆች ናቸው። የኤሳው ሚስት የአህሊባማ ልጆች እነዚህ ናቸው። የኡሳ አለቃ፣ የዕላማ አለቃ፣ ቆሪያ አለቃ የኤሳው ሚስት የአና ልጅ የአሊባማ አለቃዎች እነዚህ ናቸው። የኤሳው ልጆችና አለቃዎቻቸው እነዚህ ናቸው፣ እርሱም ኤዶም ነው። በዚያች አገር የተቀመጡ የሆሪው የሴይር ልጆች እነዚህ ናቸው፦ ሎጣን፣ ሶባል፣ እባን፣ አና፣ ዲሶን፣ ኤጽር፣ ዲሳን። እነዚህ በኤዶም ምድር የሆሪው የሴይር ልጆች አለቃዎች ናቸው። የሎጣን ልጆችም ሆሪ ሄማም ናቸው። የሎጣንም እህት ቴምና ናት። የሶባል ልጆችም እነዚህ ናቸው፣ አልዋን፣ ማንያት፣ ኤባል፣ ስፎ፣ አውና። የጽብዖን ልጆችም እነዚህ ናቸው፣ አያ፣ አና። ይህም አና በምድረ በዳ የአባቱን የጽብዖንን አህያዎች ሲጠብቅ ፍል ውሃዎችን ያገኘ ነው። የአና ልጆችም እነዚህ ናቸው፣ ዲሶን፣ አህሊባማም፣ የአና ሴት ልጅ። የዲሶንም ልጆች እነዚህ ናቸው፣ ሄምዳን፣ ኤስባም፣ ይትራን፣ ክራን። የኤጽር ልጆችም እነዚህ ናቸው ቢልሃን ዛዕዋን አቃን። የዲሳን ልጆችም እነዚህ ናቸው ዑፅ አራን። የሆሪ አለቃዎችም እነዚህ ናቸው ሎጣን አለቃ ሶባል አለቃ ጽቦን አለቃ አና አለቃ ዲሶን አለቃ ኤጽር አለቃ ዲሳን አለቃ በሴር ምድር አለቃዎች የሆኑ የሆሪ አለቃዎቹ እነዚህ ናቸው። በእስራኤል ልጆች ላይ ንጉሥ ከመኖሩ በፊት በኤዶም አገር የነገሱ ነገስታት እነዚህ ናቸው። በኤዶምም የቢኦር ልጅ ባላቅ ነገሰ። የከተማውም ስም ዲንሃባ ተናት። ባላቅም ሞተ፣ በስፍራውም የባሶራው የዛራ ልጅ ኢዮባብ ነገሰ። ኢዮባብም ሞተ፣ በስፍራውም የቲማኒው አገር ውሳም ነገሰ። ውሳምም ሞተ፣ በስፍራውም የምድያምን ሰዎች በሞዓብ ሜዳ የመታ የባዳድ ልጅ አዳድ ነገሰ። የከተማውም ስም አዊት ተባለ። ሃዳድም ሞተ፣ በስፍራውም የመስረቃው ሰምላ ነገሰ። ሰምላም ሞተ፣ በስፍራውም በወንዝ አጠገብ ካለችው ከርሆቦት ሳኦል ነገሰ። ሳኦልም ሞተ፣ በስፍራውም የአክቦር ልጅ በአልሃናን ነገሰ። የአክቦር ልጅ በአልሃናንም ሞተ፣ በስፍራውም ሃዳር ነገሰ። የከተማውም ስም ፋኡ ነው። ሚስቱም የሜዛሃብ ልጅ መጥሬድ የወለደቻት መሄጣብኤል ትባላለች። የኢሳውም ያለቃዎቹ ስም በወገናቸው በስፍራቸው በስማቸውም ይህ ነው። ቲምና አለቃ፣ አሎ አለቃ፣ የቴት አለቃ፣ አህሊባማ አለቃ፣ ኤላ አለቃ፣ ፊኖን አለቃ፣ ቅኔዝ አለቃ፣ ቲማና አለቃ፣ ሚብሳር አለቃ፣ መግዴል አለቃ፣ ኤራም አለቃ። እነዚህ በግዛታቸው ምድር በየመኖሪያቸው የኤዶም አለቃዎች ናቸው። የኤዶማውያን አባት ይህ ኤሳው ነው።